እንደምን ነህ? ደህና ነህ ወይ? እንደምን ነህ? እንዴት ነህ አንተ? እየዋላችሁ እንደው እንዲህ ድርግ ምን ብላችሁ ጠፋችሁ? ተጥፋፋን አይደል? እንደ ዋዛ ተጥፋፋን እንደ ሌላ ሰው። ደህና ነህ አንተህ? ታስማረህ እኮ የትኛችሁን? ታስማረህንም አግኝተኸዋታው ጭራሽ እኔማ ይኸውልህ እምዬ ወዲያ ወዲህ ስልህ ዘመዴ ብዙ፣ ደግሞም ሸጋ ነው እንጂ ዘመዴ ብዙ መሆን ምን ወዳኛ።

እንዳትዘፍቅ ደግሞ እስኪ እያለሁ እኮ ችግር አለብህ እንደው አንተ ሰውዬውን የማይሆን የወንድምሽን ትነክተህ እኛን ጨምረህ ደም እንዳትከት ትናንት እረፍ ምንድን ነው እንግዲህ አዳር ዳር የምትለው ወይ ንገረኝ ሲደርስ ነው የሌላ የሌላ እኮ የማንም አይደለም። እኔማ የሆነ የወንድ ምሽት ምናምን ነክተህ ወደ ሌላ መዘዝ እንዳታመጣ። ምን መዘዝ ይመጣብሃል አንተ? ምን ስለሆንህ ነው መዘዝ ይመጣብህ? እኔ ጎጠዋለሁ እንጂ ብነካ፣ እንዴት አንተ ስትነካ እኔ ዝም ብዬህ አለው? እንዴት ነዋ፣ ስማረስ ዝም ይለህ እንዴ? አይደል ነው ዋ። ምን ስጀመር እኮ እኔ አለማማከር የምችል ነበር ግን እንዲህ እንትን ለእኛ ጭምር የሚተርፈን፣ እኔ ዞሮ ዞሮ እድለኛ ተሆነች፣ ምንም ያልተነካከል ንጹህ ተሆነች፣ እንደማታቀባ እድለኛ ሰው ዘር ተሆነች እኮ እኛ ጭብጨባ እንድናደርግ ነው። ምንድን እሱ ጠፍቶ ነው? እሱ ገና በሀሳብ ነው። እኔ አሁን እየተጋባሁ ነው። ይኖራት አይኖራት የሚለው ገና ነው። እዚህ ላይ ጠበቅ አድርግ። ዝም ብለህ የእነማን ወገን እንደሆነች፣ እነማን ዘር እንደሆነች ያላት የላት አግብታለች አላገባችም። ብታገባ እኔ እንኳን እንትን እንኳን ያላገባችሁ ተባለዋት ፈታ ሳይልን ያጃሊ ምናባትእኔ ዳምጦ በዚህ በኩል የለውበት። ወትሮም እኮ አንተ ዝም ብለህ እኮ ነው። አንተ ዝም አንተ በዚህ ቀደም ስንት ነገር አርገህ ነርኳን ው እያልን እየመከርን እየሰከርን ብዙ ነገር ስከተኑራ አሁን ያን ነገር እንደው ያንተ ሲጀመር መናገር የለብኝም። ምንም አልነግርህም። ምንም መሆነ ሰውዬ እንደፈራሁት ደግሞ

ይባል ነበር። ያ እንደተነገረ እንደው እንደ ባይዳይታህ ይሞት አይልም በለው እኮ ዝም ብሎ ነው። ዋዘኛ ነው። ኑ ማይል እኮ ዝም ብሎ ነው። ነግሮኝ ነበር። እንደውም ብቅ በል እንጂ እንደት ነው እንደተነገረ

የድንች መሬት አገኘው። የሸጋ መሬትና የስፋን ጉብል ነገር ጉብል ሆኖ የቀሩት እኮ ደግሞ ድንች ምን ይሰራል? ወይ በርበሬቱ ወይ ማሽሌቱ ነው እንጂ በዝረት ይሻላል። ደህና ብር ምታወጣይቱ እንዲያ ይሻላል። ወንዴ ነው እንጂ ይሻላል። እሺ በርበሬ ሸጋ ነው፣ በርበሬቱ ነው እንጂ ድንች ማ ምን ያደርግልና? የሚሆነውን አደርጋለሁ እና በልና፣ መሬቲቱንም ምን እንዲያ በልና፣ ደግሞ አንዲት ኮረዳን ያጭልሃለሁ።

ታውቀሽ ነው፣ እኔ ያዝኩትን ሙያ እዚህ መንደር የለውም አልኳት። ወይ ውሸት ይመዳዲያ ተነደልኩት። እንዴት እንትን አላወቀች ዋ ደሞ አረጌ የመሰለሽ ምላት አረግ የመሰለ መሬት አለ እንዴ? ምን ነው የሚያስቀባጥረኝ አረኒስ ምን ጉልት ነግሬያት አርፌ ነበር እኔ ላይ ምድር ትድርኛለሽ እንጂ ተጋብቼ፣ ተገናኝቼ፣ ተጣምሬ ነው የምታገኝኝ። አሁን አንቺ ነሽም ትድርኝ ነው ወሬኛ። አሁን እቺ ልታሾለጉል ደሞ ወዲያ ልታጠራ አልነግራት

አልሆነም፣ አላት ይኸውልህ፣ አሁን እሷን ጠየቂያለሽ አለኝ። እኔ እረሱ አልሆንም ብላ አውቀሙትልው ልሙት ል እያለኝ አላት። ስለ ሰውየው ባህሪው ሁላ ገልጣ ነገረች። ምን አለች አሁን ለት ተሰማ ዚህ ላይ ግን ራ እውነት ዝም ብለህ እስኪ ንገረኝ፣ አስረዳኝ። ምንም ማስረዳት የለውም ይኸውልህ፣ ምንም ማስረዳት የለውም። ሰውዬው እንትን ኃይለኛ ነው ባህሪው፣ እውቀቱም ንጡቅ ነው። እና አርቆ ነው የሚያስብ። አንዴ ከጀመረ አይተውም። የዚያ ሰው መጀመሪያ መጥቶ እንዲቀምሶ ከተወው ማሳከሙ ስለሚብሰው

ተንሰ ራርተሻል ነው መቼው ይል እቺን ታልክሊ አውቃለሁ። እቺን ብላህ ተሆነ ምን አልኋት? ወደኛለች ይውል አያሌው ይወድሻል። አሁን እንዳልሁ አፈር ይወድሻል፣ ያገባሽ ፈልጋል ስላት ተነሰነሰች። ተወ በቃ እንዴ! ነው ቸርሳል በቃ ተነሰነሰች። እንዳ ሰይጣን ሆነች። ተይ ተረጋጊ፣ ዘርፍ ተይ እባክሽ ብዬ አረጋግጭ። እንዴት እንዴት እሱ እንዴት የማተቢያ ወንድም፣ የማተቢያ ጓደኛዬ እንዴት እንደዚህ ያስበል?

ስትጓዝም በወንዙ ስለ አንተ ነው አለችኝ። የምታስብ ስለኝ እያሰበች ኧረ አያሌው እንዳለ ያስቀኝ፣ ያስቀኝ፣ ሲያጫጉተኝ ደስ ይለኛል። በማህበር ነው አሱራው። በእንትን ነው፣ በጅምላ ነው፣ በማህበር ነው፣ ትብብር ነው። አዎ ሰው አልፈልግም ምንድን ነው እንግ ራሴ ጨርሰዋለሁ ሰው አልፈልግምተ እንግዲህ በቃ እጄ ቀጥ ብዬ እየሄድና አሁን ምን እንደማደርግ ቀጥ